ሰላሳ ስምንት ስርዓት ይኑርህ። አድጋሃል ማለት ነው። አሁን አይደለም ወይስ አትመታም? አሁን አንተ? ኧረ እመታለሁ። እናቴ በቃ አርፈህ ቁጭ በል። ከዛሬ ጀምሮ እሷ የምትባል ቤቲ የምትባል ልጅ በር እንዳትደርስ ነግሬሃለሁ፣ በር እንዳትደርስ ነግሬሃለሁ። መብትህ ነው እኮ። ኧረ እሷ ጋ ልሂድ። መብትህ ነው፣ አስራ ስምንት ዓመት አልፎሃል አይደል? በቃ መብትህ ነው፣ የፈለከውን ማድረግ ትችላለህ። ምርጫ እኮ ያንተ ነው። ጭራሽ አንተ ጎበዝ እንደሆነች እንድትደባደብ ነው የምታሳየው።

እማዬ የምን ኃላፊነት ነው የምትወስደው? ቅድም ዘጋ ማን፣ ለምን ተዘጋ እኮ? እኔ ደንግጬ እኮ ነው እማ፣ እኔ ምን ላድርግ? አንቺ ሲጀምር ለምን ይመታሽኝ? ለምን መታሽ እና ለምን በግድ ይዘን እንደላለሽ? እንኳን ጠገብ ይዞር በል። እኔ እኮ ስለምወድሽ እኮ ነው እማ፣ ለአንቺ ብዬ እኮ ነው እማ። እኔ ምን ላድርግ? እኔ ላንቺ ባይሆን እንደዛ አደርጋለሁ

ማለት በቃ ጥሪ በቃ አልፈልግም። ተወኝ። ሾኒ ነሽ። እሺ፣ ለምንማ ያው ዝምብላ ነገር። አሁን አጋጣሚ በጣም ትልቅ አጋጣሚ ነው ያጣነው ትልቅ አጋጣሚ ይህን እድል መቼም አናገኘውም ነበር። ቤት በድጋሚ የወረድክ እኔ እኮ አይደለም እናቴ፣ ይቅርታ እንኳን ሌላ ጥፋት በእሷ ምን እንግባ። እኔ ምን አደረግኩኝናት? እኔ እኮ ጥፋት ምንድን ነው? እኔ ምን ላድርግ? ቤተሰብ ላስተዋውቅሽ ብዬ ነበረ፣ ግን ምን ላድርግ? ችግር ለምን ያስረዳታል? የኔ ጥፋት ነው። ወይም ደግሞ በጥፊ ይመታኝ። መቼም ብያት ነው እላታለሁ። በቃ እኔ እንግባማ እኔ ናት ነው ይቅርታ ደግሞ ግዳና ተታረቁኝ ስል ደግሞ በዚህ ምክንያት ነው። እኔ ላንቺ ምን አሁን ምን ምን ነው

እኮ ይቅርታ በቃ እንትን አስበ ነው እንበላት፣ ወይም ደግሞ በቃ ለቪዲዮ ብለን ነው እንበላት። እንዴት እንደተናደደቻለ አላየዋትም። ባን ኮ ነው ቀይር ያለችው። ሲጀምር ደግሞ አላየዋትም። ከአየዋት ቢያንስ ቤተረገእ አላየዋትም። እኔ ባያት እንዴት እንደ ደግሞ ትመችኛለች ብዬ አላስብኩም። አንቄን ይመጣ አደለም አትቆጭኝ፣ እሺ እንደገባን ይቅርታ ተጠይቂያታለሽ። ከዛ በቃ ነገሩን እናስማማለን ምናምን ይቅርታ ትለንም ምን አንገባም። ኧረ ነው የንገባለን በእናትሽ እንደ ምን ሆንሽ ነው ሲጀምር። በቃ ተረጋጋ ዛሬ አረጋጋትና ሌላ ቀን። ለምን አሁን ሌላ ቀን? ሌላ ነገር ነው የሚመስላት እወጣለሁ ብለ እዛ ጸጥትልኛለ እንዲ። እኔ እኮ በድንገት እኮ ሁሉም ነገር በድንገት ተፈጠረ። አንቺ በድንገት መታሽኝ። ለዛ እኮ ነው እንጂ እኔ እኮ ከክፋት አስቤ አይደለም እኮ። ይኸው አሁን እግሯ ስር ወድቄ ይቅርታ ጠይቃታለሁ እናቴ። እሺ ምንድን ነው የምትፈልጊው? የት አሁን ምን ይመስለታል አሁን። ትጠላሻለች። ተይማ፣ አታልቅሽ። ትጠላሻለች እናቴ

መጀመሪያ ነግር አልነበረም? ነበር መጀመሪያ ይሄንን ነገር አውራት። የምን ሰርፕራይዝ ነው? ሰርፕራይዝ ብለህ ምን ህጻናችሁ። ሁሌ ሁሌ የህጻን ስራ ነው እንዴ የምትሰሩት? አንቺ ደግሞ እንዴት ነው እዛ እንደዚህ እንትን ይዘንሽ ጭራሽ ማዘርን ምን እያለች እንደሆነ ታውቃለህ? አንተንም እኮ ነው ማየት የማትፈልግ፣ እኔንም እኮ ነው ያባረረችኝ። እኔ የት ነው የምታውቀኝ? አታውቅኝም፣ ግን በቃ ልታወራኝ አልቻለችም

ምንጉድ ውስጥ ነው የገቦት? ምንጉድ ውስጥ ነው የገቦት ፋሚሊ አረ ምንድን ነው ማደረገው? ጭራሽ ሚስቴን አስተውቃለሁ ባልኩኝ የሚሉ ነገር ይፈጠር። አሁን ቀ ማን ነው ጥፋተኛሽ? አረ ወይኔ ተሰቃዩ ምን ማድረግ እንዳለብኝ አላቅም። ልግባና በቃ ማሚ ለለምናትና ላስታርቃቸው እነሱ እሺ እንደምትለኝ እርግጠኛ ኔ

ሳታከኖማ በቃ አወቀችም አላወቀችም። በቃ አልፈልግም አንተን ቡጣ በቃ እኛ እኮ ጥፋት አጥፍተናል። ምን አጠፋም በይማ፣ ምን አጠፋም መሰለሽ? እሷ ስትመጣ በጉልበት ነው የመጣችው። ለዛ እኮ እኛንን በጉልበት እናቴ ላስተዋውቅሽ በደንብ እንትን ባሉ ይቅብታ በያት ብያት፣ በእንትን አግተናት ነው ዘናት የመጣ ነው እንጂ እኮ ለሱ ጥፋት አጥፍታ አደለም። እና በጥፊ ልትማታ ነው የመጣችው እንደዛ አይደለም። አሁን አሚር ውጣ ብይህ አለው። ውጣ አልፈልግህም፣ ሂድ ውጣ፣ አንተንም ውጣ አልፈልግህም እና በቃ ቅርታ አሚር አለው። እሷ እኮ የመጣችው ይቅርታ ብቻ ልትልሽ እኮ ነው። ይቅርታዋን ስሚና ትሄጃለሽ። እሷ ማቅርታ ልትልሽ ልትለኝ አልፈልግም። እዚህ ግብዬ እንዳትመጣ፣ ልጅቷል አይኗን ማየት አልፈልግም። ከዛሬ ጀምሮ አንተ እሺ፣ ይቅርታ አድርጌልሃለሁ። ምን ማድረግ እችላለሁ? ልጄ ነህ። ግን እሷን እዚህ ግብዬ እንዳትረግጥ ከዛሬ ጀምሮ፣ አይኗን ማየት አልፈልግም። አሚር እሷ እንዴት ይሆናል? እናቴ በቃ አላቅልህም። በቃ እምቢ ካልክ ደግሞ ተከትልሃት ሂድ እሷን አጥቼ እንዴት እኖራለሁማ? በቃ አይኗን ማየት አልፈልግም። እሷን ትምጣና ከእሷም መሆን አ ምንም አልፈልግም። ሂድ ቀጥልልኝ፣ ዞር በልልኝ፣ እናስቴ ዞር በልልኝ እባክን ይ አሁን እሷንን ብለህ እምትል ከሆነ አሁንም ሂድ ቀጥ ብለህ ከእሷ ጋር አይ፣ ልጄንህ እኔ አሁን ያንዴና የመጨረሻ ይቅርታ አደረግልሃለሁ። ከአሁን ወዲያ ግን እሷን አይኗን ማየት አልፈልግም። እሷ እንዴ ብቻ ለምጣትና ወይኔ አሚር ናትኩይርጓንችምዝኝ ብላ እንደሰተነው። አረ የኔ እናት በጣም ባሉ። እሺ ፋሚሊ ያው እናቴ ታረቃለሁ ብዬሽ ተስፋ አደርጋለሁ እሺ አለች። በቃ ማልቀስ የለም በግድ መልኩ ነው እንዴ? እንትም ነው በቃ ምኑን ነው የማልጫውባት አልገባም። ያለች እኮ ነው ታራት ትገባለች። ነገሮችን በሰላም መንገድ መፍታት ነው በቃ። አሁን ችግሩን መፍታት ነው። ሌላ ነገር የለውም እኮ በቃ

በቃ ምን ታደርጊያለሽ መሰለሽ ልክ እንደገባሽ እግሯ ስር ድፍትት እና ይቅርታ ትጠይቂያለሽ መደፋት ችግር የለብኝም ጥፋትሽን በዚህ ካላረምሽው ብላ ብላ ሌላ ሌላ ነገር

ለእኔ ብለሻት ሂጂ። ስማኝ ቆይ። አሁን ሰው ለማሳመን ሞክርሽ በግድ ማንም ሳይስል ይቅርታ መጠየቅ የለብሽም። አለብሽ ይቅርታ መጠየቅ አለብሽ። እናቴ የምትወጃት እናቴ እኮ ነች። እሺ፣ እሺ፣ ቀስ በይ፣ ተረጋጊ። በእንደዚህ መንፈስ አይደለም ነው። እሺ እናቴ እሺ፣ ዝም ታረጊ እሺ። ምን ነው በጣም ሳላቅ ነው፣ ተሳስቼ ነው። እና ደግሞ አግተንሽ እንደነበረ ፣ ስለዚህ በጉልበት ይዘንሽ እንደመጣ ተነግሪ

አይኗን እንዳቅቼ በር እንዳትራ እንዳትደርስ ከዛሬ ጀምሮ እሷ የምትባል እ ማነች ቤቲ የምትባል ልጅ በር እንዳትደርስ ነግርህ አለ። በር እንዳትደርስ ነግርህ አለ። ናግ እሷን የምትፈልጋት ከሆነ ቀጥበህ መብትህ ነው እኮ መብትህ ነው አስራ ስምንት ዓመት ባልፈ አላለ በቃ መብትህ ነው የፈለከውን ማድረግ ትችላለህ። ምርጫ እኮ ያንተ ነው ዞበስራ ይልስላበት